ሰላም ሰላም፣ እንዴናችሁ ውድ የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው። በጨ ቤተሰቦች ቃላትን እየመሰሩት የማሳያቸውን አማት ነው። ከጨ እስከ ጩ ያሉ ፊደላትን ጽፌ፣ በእያንዳንዳቸው ደግሞ አራት አራት ቃላቶችን ጽፌ ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮን ላይክና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን ያል ሲሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ ኦኬ፣ ዛሬ ይዤላችሁ የመጣሁት በጨ ቤተሰቦች ቃላት ምስረታ ነው ማለት ነው። እንደዚህ ወደታች ፊደላቶችን ጽፌ የላችኋለሁ። እንዲወደጎን ደግሞ አራት አራት ቃላቶችን ጽፌ የላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። እናንተ የሚጠበቅባችሁ ምንድን ነው ከኔ ጋር አብራችሁ እያነበባችሁ፣ እንዲሁም ቪዲዮን እያቆማችሁ፣ እየጻፋችሁ፣ እየተለማመዳችሁ እስከ መጨረሻው አብራችሁ መቆየት ነው። አሁን ቀጥታ አብረን እንጀምር። ኦኬ፣ በመጀመሪያ ፊደላቶችን አነብላችኋለሁ፣ ከዚያ ደግሞ ቃላቶችን ሳነብ ደግሞ ፊደል ፊደሉን እየጠራው ቃሉን በአንድ ላይ አድርጌ እየጠራው አነብላችኋለሁ ማለት ነው እናንተም ልክ እንዲህ አድርጋችሁ እያነበባችሁ እየጻፋችሁ ተለማመዱ ወደ ቪዲዮ ይቺ ማነች ብያችኋለሁ ጨ ጨ ጩ ጪ ጫ ጬ ጭ ጮ ኦኬ አሁን ደግሞ በእያንዳንዱ ፊደል የመሰረትናቸውን ቃላቶችን እነሱን ደግሞ አብረን በጋራ እናነባለን ማለት ነው በጨ የመሰረት ነው ቃል የመጀመሪያው ቃል ከዚህ ላይ ምን ይላል? ጨዋታ ጨዋታ ይላል። ጨዋታ ብለው ስና ጨ ማለት ከጨ ቤተሰቦች የመጀመሪያ ፊደል ነው። ዋ ከቤተሰቦች አራተኛ ፊደል፣ ታ ከተ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስራት ባለ መዱዳ ድረስ ስናንባቸው ጨዋታ ጨዋታ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ደግሞ ከዚ ላይ ምን ይላል? ጨረታ ጨረታ ይላል። ጨረታ ብለው ስና ጨ ማለት ከጨ ቤተሰቦች የመጀመሪያ ፊደል ነው ረከረ ቤተሰቦች የመጀመሪያ ፊደል፣ ታ ከተ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ድረስ ስናነባቸው ጨረታ ጨረታ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ሚላል ጨ ር ጨርቅ ይላል። ጨርቅ የሚለውን ስና ጨ ማለት ከጨ ቤተሰቦች የመጀመሪያ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል፣ ቅ ከቀ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ድረስ ስናንባቸው ጨ ጨርቅ ቅ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ጨረሰ ጨረሰ ይላል። ጨረሰ የሚለውን ስና ጨማረ ከጨ ቤተሰቦች የመጀመሪያ ፊደል ነው። ረ ከቤተሰቦች የመጀመሪያ ፊደል፣ ሰ ከሰ ቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስራ ተባሉ መልኩ ደርድረን ስናነባቸው ጨረሰ ጨረሰ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ፣ አሁን ያነበብኩላችሁ በጭ የመሰረቷቸውን ቃላቶችን ነው። ቀጣይ ደግሞ በሁለተኛ በጭ ቤተሰብ በጩ የመሰረትናቸውን ቃላቶችን አብረን በጋራ የምናንብ ይሆናል ማለት ነው። የመጀመሪያው ቃል ከዚህ ላይ ምላል ጩሀት ጩሀት ይላል። ጩሀት የሚለው ስና ጩ ማለት ከጭ ቤተሰቦች ሁለተኛ ፊደል ነው። ሀ ከሀ ቤተሰቦች የመጀመሪያ ፊደል፣ ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባሉ መልኩ ስናንባቸው እናንባቸው ጩሀት ጩሀት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጩቤ ጩቤ ይላል። ጩቤ የሚለውን ስናይ ጩ ማለት ከጨቤተሰቦች ሁለተኛ ፊደል ነው። ቤ ከቤተሰቦች አምስተኛ ፊደል። እነዚህም ፊደላቶች ስራት ቫልደሞር ፊደል ድረስ እናንባቸው። ጩቤ ጩቤ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጩሃቱ ጩሃቱ ይላል። ጩሃቱ የሚለውን ስናይ ጩ ማለት ከጨቤተሰቦች ሁለተኛ ፊደል ነው። ከቤተሰቦች የመጀመሪያ ፊደል ቱ ከቤተሰቦች ሁለተኛ ፊደል እነዚህም ፊደላት ውስጥ ስርዓት ባለው መልኩ ደርድረን እናንባቸው። ጩሃቱ ጩሃቱ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ የሚለል ገጩ ገጩ ይላል። ገጩ የምለ ስና ገማለ ከገ ቤተሰቦች የመጀመሪያ ፊደል ነው። ጩ ከጨ ቤተሰቦች ሁለተኛ ፊደል እነዚህም ፊደላት ውስጥ ስርዓት ባለው መልኩ ደርድረን እናንባቸው። ገጩ ገጩ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አሁን የነበፉላችሁ ደግሞ ሁለተኛ በጭ ቤተሰብ በጭ የመሰረትናቸው ቃላቶችን ነው። ቀጣይ ሶስተኛ በሆነችው በጭ ቤተሰብ በጭ የመሰረትናቸው ቃላቶችን ደግሞ አብረን በጋራ እናነባለን። የመጀመሪያው ቃል ከዚህ ለምን ይላል፣ ጭረት ጭረት ይላል። ጭረት የሚለውን ስናይ ጭ ባለ ከጭ ቤተሰቦች ሶስተኛ ፊደል ነው። ረ ከረ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለ መርዶ ድረስ እናነባቸው። ጭረት ጭረት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል ጠጭ ጠጭ ይላል። ጠጭ የምን ስነ የጠባሪ ከጠ ቤተሰቦች የመጀመሪያ ፊደል ነው። ጭ ከጨ ቤተሰቦች ሶስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጠጭ ጠጭ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚ የምንላል ጭንጫ ጭንጫ ይላል። ጭንጫ የምን ስነ ጭ ማለት ከጨ ቤተሰቦች ሶስተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል። ጫ ከጨ ቤተሰቦች አራተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጭንጫ ጭንጫ የሚለውን ቃል ማግኘት እንችላለን ቀጣይ ደግሞ ከዚህ ላይ የሚልል ጭነት ጭነት ይላል ጭነት የምለው ስና ጭ ማለት ከጨቤተሰቡ ሶስተኛ ፊደል ነው ነ ከነቤተሰቦች የመጀመሪያ ፊደል ት ከተቤተሰቡ ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለው መልኩ ደደረን ስናነባቸው ጭ ነት ጭነት የሚለውን ቃል ማግኘት እንችላለን ኦኬ አሁን ደግሞ ያነበፉላችሁ ሶስተኛ በሆነችው በጭ ቤተሰብ በጭ የመሰረትናቸው ቃላቶችን ነው። ቀጣይ አራተኛ በሆነችው በጭ ቤተሰብ በጫ የመሰረትናቸው ቃላቶችን አብረን በጋራ እናነባለን። የመጀመሪያው ቃል ከዚህ ላይ የሚላል ጫ ልቱ ጫልቱ ይላል። ጫልቱ የሚለውን ስና የጫ ማለት ከጭ ቤተሰቦች አራተኛ ፊደል ነው። ል ከተቤተሰቦች ስድስተኛ ፊደል፣ ቱ ከተቤተሰቦች ሁለተኛ ፊደል እነዚህም ፌዴራቶች ስራት ባለው መልኩ ደርድረን ስናነባቸው ጫ ልቱ ጫልቱ የሚለውን ቃል ማግኘት እንችላለን። በቀጣይ ደግሞ ከዚህ ላይ ምን ይላል? ጫት ጫት ይላል። ጫት የሚለውን ስናይ ጫ ማለት ከጨ ቤተሰቦች አራተኛ ፊደል ነው። ት ከጨ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ሥርዓት ባለው መልኩ ደርድረን ስናነባቸው ጫት ጫት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጫጩት። ጫ ጩ ት ጫጩት ይላል ጫጩት የሚለውን ስናይ ጫ ማለት ከጨቤተሰቦች አራተኛ ፊደል ነው። ጩ ከጨቤተሰቦች ሁለተኛ ፊደል ት ከተ ቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለው መልኩ ደድረን ስናንባቸው ጫጩት ጫጩት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ጫማ ጫማ ይላል። ጫማ የሚለውን ስናይ ጫ ማለት ከጨቤተሰቦች አራተኛ ፊደል ነው። ማ ከቤተሰቦች አራተኛ ፊደል እነዚህም ፊደላቶች ስርዓት ባለው መልኩ ደድረን ስናንባቸው ጫማ ጫማ የሚለውን ቃል ማግኘት እንችላለን። ኦኬ፣ አሁን ደግሞ ያነበብላችሁ አራተኛ በሆነችው በጨ ቤተሰብ በጫ የመሰረትናቸው ቃላቶች ነው። ቀጣይ አምስተኛ በሆነችው በጨ ቤተሰብ በጨ የመሰረትናቸው ቃላቶችን ደግሞ አብረን በጋራ እናነባለን። የመጀመሪያው ቃል ከዚህ ላይ የሚለው ጨርሶ ጨርሶ ሶ ጨርሶ ይላል። ጨርሶ የሚለው ስና ጨማለ ከጨ ቤተሰቦች አምስተኛ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል፣ ሶ ከሰ ቤተሰቦች የመጨረሻ ፊደል። እነዚህም ፊደላቶች ስርዓት ባለ መርዶ እንደልስ እናነባቸው ጨርሶ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምላል ጨምሮ ጨምሮ ይላል። ጨምሮ የሚለው ስና የጨማሪ ከጨ ቤተሰቦች አምስተኛ ፊደል ነው። ም ከመሰቦች ስድስተኛ ፊደል፣ ሮ ከደ ቤተሰቦች የመጨረሻ ፊደል። እነዚህም ፊደላቶች ስርዓት ባለው መልሶ ወደ ደረን ስን ስናንባቸው ጨምሮ ጨምሮ የሚለውን ቃል ማግኘት እንችላለን። ከዚህ ላይ ደግሞ ምላል ገጨ ገጨ ይላል። ገጨ የሚለው ስና ገ ከገ ቤተሰቦች የመጀመሪያ ፊደል ነው። ጨ ከጨ ቤተሰቦች አምስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልሶ ወደ ደረን ስናንባቸው ገጨ ገጨ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ደግሞ ላ ጩጨ ጩጨ ይላል። ጩጨ የሚለውን ስናይ ጩ ማለት ከጨ ቤተሰቦች ሁለተኛ ፊደል ነው። ጫ ከጨ ቤተሰቦች አምስተኛ ፊደል እነዚህም ፊደላቶች ስርዓት ባለመርድረን ስናነባቸው ጩጨ ጩጨ የሚለውን ቃል ማግኘት እንችላለን። አሁን ደግሞ ያነበፉላቸው በአምስተኛ በሆነችው በጨ ቤተሰብ በጨ የመሰረታቸው ቃላቶችን ነው። ቀጣይ ስድስተኛ በሆነችው በጨ ቤተሰብ በጭ የመሰረታቸው ቃላቶችን አብረን በጋራ እናንባለን። የመጀመሪያው ቃል ከዚህ ላይ የሚላል ጭነት ጭነት ይላል። ጭነት የሚለውን ስናይ ጭ ማለት ከጭ ቤተሰቦች ስድስተኛ ፊደል ነው። ነ ከነ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባሉ መርክ ደረስን እናነባቸው ጭነት ጭነት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ የሚላል ጭማቂ ጭማቂ ይላል። ጭማቂ ብለው ስናይ ጭ ማለት ከጨ ቤተሰቦች ስድስተኛ ፊደል ነው። ማ ከመ ቤተሰቦች አራተኛ ፊደል። ቂ ከቀ ቤተሰቦች ሦስተኛ ፊደል። እነዚህ ፊደላት ስርዓት ባለው መርደዳን ስናነባቸው ጭማቂ ጭማቂ የሚለውን ቃል ማግኘት እንችላለን። ቀጥሎ ደግሞ ከዚህ ለሚላን ለሚ ው ጭውውት ጭውውት ይላል። ጭውውት የሚለውን ስናይ ጭ ማለት ከጨ ቤተሰቦች ስድስተኛ ፊደል ነው። ው ከወ ቤተሰቦች ስድስተኛ ፊደል። በተመሳሳይ ው ከወ ቤተሰቦች ስድስተኛ ፊደል። ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናንባቸው ጭውውት ጭውውት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለሚላን ጭብጥ ጭብጥ ይላል። ጭብጥ የሚለውን ስናይ ጭ ማለት ከጨበሰቦ ስድስተኛ ፊደል ነው። ብ ከቤተሰቦ ስድስተኛ ፊደል፣ ጥ ከጠበሰቦ ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናንባቸው ጭብጥ ጭብጥ የሚለውን ቃል ማግኘት እንችላለን። ኦኬ፣ አሁን ደግሞ ያነበብኩላችሁ ስድስተኛ በሆነችው በጭ ቤተሰብ በጭ የመሰረቷቸው ቃላቶችን ነው። ቀጣይ የመጨረሻ በሆነችው በጭ ቤተሰብ በጮ የመሰረትናቸው ቃላቶችን አብረን በጋራ እናነባለን። የመጀመሪያው ቃል ከዚህ ላይ ጮ ራ ጮራ ይላል። ጮራ የሚለውን ስና ጮ ማለት ከጨ ቤተሰቦች የመጨረሻ ፊደል ነው። ራ ከረ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጮ ራ ጮራ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ምን ይላል ጮማ፣ ጮማ ይላል። ጮማ የሚለው ስናይ ጮ ማለት ከጨ ቤተሰቦች የመጨረሻ ፊደል ነው። ማ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጮማ፣ ጮማ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ የምን ይላል ጮሌ፣ ጮሌ ይላል። ጮሌ የሚለው ስናይ ጮ ማለት ከጨ ቤተሰቦች የመጨረሻ ፊደል ነው። ሌ ከላይ ቤተሰቦች አምስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጮሌ ጮሌ የሚለውን ቃል ማግኘት እንችላለን። ቀጠ ከዚህ ምን ይላል? ጮ ጮ ይላል። ጮ የሚለውን ስናይ ጮ ማለት ከቤተሰቦች የመጨረሻ ፊደል ነው። ከቤተሰቦች የመጀመሪያ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ለደረስናንባቸው ጮ ጮ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ። እንደዚህ እያደረጋችሁ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። ማንበብ ብቻ ሳይሆን ደግሞ ቪዲዮውን እያቆማችሁ እየጻፋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥ ላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ቀጣይ በሌሎች ቪዲዮዎች እስከምመለስ። መልካም ጊዜ